እንዲሁም ደግሞ ፀሐይ የበላው ወይ ነው ዝናብ ደግሞ ያበሸቀጡ አምሎ ነው የተከፈተ ነበር። እንዳያችሁ ክረምት ላይ በቃ በላይ ዝና እየዘነበባቸው፣ በታሽ ጎርፍ እየደባቸው ስራው ላይ እንኳን ስራው ላይ ዝና ተደብዶ ማታ ላይ ሲደብደባቸው ነበር። ማታውም ማለት ነው ገዳማውያን በምስራቅ በለሳ ወረዳ ቤተክነት ማዕከላዊ ጎንደር ዞን ማር ቅዱስ ሚካኤል አንድነት ገዳም ከአዲስ አበባ በመነሳት መዳረሻችንን አደረግን። እንግዲህ በዚህ ገዳማት ውስጥ በርካታ አባቶች መነኮሳት እናቶች እና እህቶች መነኮሳት መናንያን የሚገኙበት ገዳማት ናቸው። እነዚህ ገዳማት ያኗኗሯቸው ሁኔታ የበዓት ችግራቸው በአይን የሚታይ ሐቅ ነው። ይሄ የመነኮሳቱ በዓት ነው። ለሶስት ለአራት፣ አንዳንዴም ለአምስት የሚኖሩበት ቤታቸው ነው። ያው እንግዲህ የአባቶች አነባበር እንደምታዩት ካያችሁትም በላይ እኔ የምጨምረው እነ ሰላሳ አባቶች የሚኖሩት በስር ጎጆ ነው። ከአንድ ጎጆ ያው እንግዲህ እግዚአብሔር የሚለው ብቻ ለአንድ ነው፣ ካለበዛ ሁለት ነው፣ ለአንድ ባት የሚቀመጠው ማለት ነው። ግን እኛ ግን ያው እንደምታዩት ከማጣት የተነሳ ከችግር የተነሳ ማለት ነው ካንዱ ጎጆ ሁለቱ እንኳን መደብ ቢኖር ማለት ነው። ካንዱ መደብ ሰው መደብ አንሶ፣ በአጠቃላይ ካንዲት መደብ ካንዲት ጎጆ ግን እንደምታዩት ጠባብ ጎጆ እንግዲህ እናንተም ገብታችሁ ነው ከባድ ያው ጠባብ ይየናለ ያው ያው ጠባብ እና እህቶቼ፣ ወንድሞቼ እንድትራዱና እናሳስባቸዋለን። እንደምታዩ እች ጎጆ ደሳሳ ጎጆ ኮሳሳ ጎጆ ክረምት ላይ ያው እንግዲህ ክረምት ማህበል የሚባል ዝናብ ከባድ ወጀብ አለ። ወጀው እንዳይገለስተው ገዳማውያን ስለሆነ ሁሌም ቃለ እግዚአብሔር ስለሚነገርበት፣ መንፈስ ቅዱስ ስለሚመላለሱበት የእግዚአብሔር ቸርነት እየጠበቀው አንድም ቃል ነው። የጠበቀው እንጂ ክረምት ላይ የሚመጣው ወጀብና ማይበል እንደም ጤታውን አቆም። እኛ ቦታው ላይ በሄድንበት ጊዜ እንዳጋጣሚ ሆኖ ዝናብ ዘንቦ ነበርና የበዓታቸው ያሰራር ሁኔታ ዝናብ፣ ብርድ፣ ውርጭ፣ ሙቀት መከላከል የማይችል መሆኑ ይበልጡኑ ችግሩን ያከብደዋል። አባት ከመሆናቸው አንጻር እንኳን ወይ ነው ጥራሩት ብትሆን ጎጆቻችን ጥብቅ ያለችናት የአባቶች ማለት ነው። ያን ምስል እንግዲህ ያው እንግዲህ ከዝናብ ወይም ከፀሐይ አድና ብዬ አይደለም እና ይሄ በበጎ አድራጊነት የሚያረጉ ባለጸጋዎች፣ ለሃይማኖት ተቆርቋሪ የሆኑ ኦርቶዶክስ ገዳፊ የሆኑ ባለጸጋዎች ይህን የሚያዩት ሁሉ ጥሩ ገዳፍ አድርገው ይህን እንዲሰራልን፣ እናንተ እንዳያችሁት፣ እኔ እንደነገርኳችሁ እች ጎጆ አምስት ሰው የሚያርባት

ይህ ስለሆነ ያው አመዱ ዛሬ የተጋገረበት አሁን ዛሬ ዋጥፍተ ነው ሀዘንት ብሏል። በየቀኑ ነው የምንጠርገው። ተጠርጎም ዙሮም አጠባብነት አንጻር ዙሮ አመዱ ይሞላልኝ። ይህን ስለዚህ ሰፋ ያለ ያው እንዲሰራልን ያው የሚገድቡን የሚሉን እጃቸው የሚዘረጉ ምናም ካሉ ይህን አይተው ሰፋ ባለ ሁኔታ እንዲሰራልን። እንደምታዩት አባቶች ቤተ እግዚአብሔር ይችላል ወጥ ማብሰያቸውን ሌላ ምንም እንትን ሲለው የሌለ ቸንዳ ተደርጎ ነው። መጋገሪያቸው ደግሞ እች የምታዩት በአገዳ የተሰራች ቦታ ናት። ይኸው እች ናትኝ እንደምታዩት እንትኑ አጢሱ ምናምን እንትኑ የሚፈራረቅባቱ እንዲህ ብላ ነው ያለሽው። ወይ ጎናም የተቀደደች ናት። ምንም አይነት ሃገሩ በረሃ ስለሆነ እንጨት ሲለው የሌለው ስትሰራም ጀምሮ ባዲዋን እንትን ሰራሽ ናት። ስለዚህ አባቶች ማየድ ማብሰያ ምንም የሌላቸው ባታቸው እንደምታያቸው በሆኑ ሶስትና አራት ሆኖ የሚተኙባት ጎጆች ችናተኝ እንግዲህ እንደ እናቶችም ሆኖ ካልተሰራቸው ላቸው እነሱም በጣም አስቸጋሪ ቦታ ነው ያሉት። ይሄ ወዲያውኑ በአመት አይቆይም፣ ሸተት እያለም ይወድቃል። ወዲያውኑ ጢስም ሲነከው፣ እንዲያው በፀሐይ ሲፈራረቅበት መኖር አይችልም። አሁን በጣም ዝናቡ እንትን ያደርጋል፣ ፀሐይም ይገባበታል ማለት ነው። ለዚህ አባቶች በዚህ ደረጃ ነው ያሉት። ለወደፊቱም እናንተ ይህንን ነገር አስባችሁ ለእናቶች ቦታ ከሰጣችሁ ለእነሱም ቦታ መስጣት ያስፈልገናል ብላችሁ ልገሳቸው ሳይለይ ያው ቅዱስ ሚካኤልን በስራ እና በመልካም ቦታ አኑረነዋል። የአባቶች ያለው ችግር አባቶች ፍቅርኛ ለኛ እንዳሰሩልን ለኛ ያሰሩልን ወይም ግን ለኛ እንደተሰራልን ወይም ደግሞ የአባቶች ናቸው እንዲሰራላቸው ከበርድ ያሉ ከፀሐይ ያሉ እነሱ እንዲሰራላቸው ያው የእነሱ ችግር የኛ ችግር ነው። የእነሱ የኛ ነው እንዲሰራልን የአባቶች አንድነት ነው። አባቶች የሚገኙት አሁን እንደኛ እንደ ቀድሞይቱ ከቆልማማ ጎጆ ይገቡ ከምታስቸግረን በታይ ብርድ ካለው በላይ ፀሐይ ከመፈራረቀው ነው የሚገኘው። አባቶች ግን ያሉት አሁን ደምታዩት አሁን ደምንመለከታት እንዳለችው ቅድስ በዓት ነው ያሉት። በበጋ ላይ ፀሐይ እየተፈራረቀባቸው፣ ክረምቱ ላይ ደግሞ ጎርፍ እየሄደባቸው ነው ያለ የተጀመሩትን እስከ ወደ ጥንቃቄ እንድታደርሱልን ወደ መፈጸሚያው እንድታደርሱልን። በዚህ ወብ በመንገድ አረባ ና መልእክታችን ያስተላልፍ በቅዱስ ቤታችን እናስተላልፋለን። ችግሩ እንዳለ ሆኖ ያው በእናቶች ያለውን አይታችኋል። በዓታችሁ ተሰርቷላችኋል። ግን ሆኖም ያው ችግሩ ችግሩ እንዳለ ሆኖ አባቶች ቤተ እግዚአብሔራችን ችናት መኖሪያችን በአተዋች ሳናት ው እዞ ክርስቲያኑ እጆችን ዘርግታችሁ ባቱ የአባቶች ባት ገና ስለሆነ ው እንድሰሩልን። የአባቶች ባት ታዋችኋላችሁ፣ እነዚህ ናቸው። ከዚህ ባት የሚያድሩት አራትም ሶስትም እየሆኑ ነው። እናንተም ደግሞ የተኛውን ባት እንደሰራችሁ እናቶችን የአባቶች ባት ደግሞ እንድሰሩ በደንብ አድርጋችሁ የጀመራችሁትን ደግሞ እንድትፈጽሙ ነው። እንግዲህ ይኸው ነው እንግዲህ የሴቶቹ ማረፊያት ተሰርቷል። የወንዶቹ ግን አልተሰራም። ይህን ለምታዩ ሰንበሌጡም በሙሉም ሙሉ ከዚህ ከበረሃ የተገኘውን ከነው ነው ያሉ አውሎ ነፋስ ቢመጣ አንድ ጊዜ አንስቶ ወስደዋል። የተቀዳደለ ነው እንስሳት እንኳ በዚህ ያድሩበትን ነገር ግን ምናምን ስለሆነ ለእነሱ በረከት ነው። የሆነ ሆነ ግን የተጀመረውን የወንዶቹ ማደሪያ ቤት እንድትሰሩላቸው ነው በቅዱስ ሚካኤል ሙት አንሣ ገዳም መልእክታችን እናስተላልፋለን እና እኛንም ከዚህ ሁሉ እንዳዳናችሁና ከዛች ቆልማማ ጎጁ ሰፊ ቤት እንዳሰራችሁልና ያው ለአባቶ እንድትገድፏቸው እንድትረዱን እጃችሁ እንዲዘረጋልን እኛ የራራው ልቧችሁ እኛ የተዘርገው እጃችሁ ለእነሱም ለቅዱስ ቤተ ክርስቲያንም ያው ቅዱስ ቤተ ክርስቲያን ታስቧል ግን ተጀምሮ እንዲፈጸም የአባቶ ቤትም እንዲሰራላቸው እንደኛ የኛ መከፋት የነሱ መከፋት ነው፣ የኛ መደሰት የነሱ መደሰት ነውና ዝሮ አንድ ስለሆነ እነሱን እንዳይከፉብና እንድትተባብ እንድትተባበሩና እግዚአብሔር ስም ጠይቃቸዋለሁ። እኛ ደስ እንዳሰኛችሁና እነሱን ደስ እንዲላቸው ደግሞ ከነሱ እንድትተባበሩና በመላኩ አለም ስም ጠይቃቸዋለሁ፣ አባቶች ቅድሚ ያለኛ እንዳሰሩልን ለእኛ ያሰሩልን አሁን ግን የእኛ እንደተሰራልን ደግሞ የአባቶች ባት እንዲሰራላቸው ከበርድ ነው ያለው። ከፀሐይ ነው ያለው። እናቶች ደካማ ናቸው በባህሪያቸው ብዙ ነገር መቋቋም አይችሉም። ስለዚህ የእኛ ይቀርብንና መጀመሪያ ለነሱ እድሉ ይሰጥና ለነሱ ይሰራላቸው ብለው ይሄ ስራ እንዲሰራ የሆነ ለእኛ በነሱ የተነሳ ነው። እንግዲህ አንድነት ገዳም ማለት በሁሉም ነገር አንድ መሆን ማለት ነው። የነሱ መከፋት ለኛ መከፋት ነው። የነሱ መደሰት ለኛም መደሰት ነው። የኛም ህመም ለነሱ ህመማቸው ነው። በጉልበትም ሆነ በተለያየ መቼም በአቅምም በገንዘብም ብትረዱና በጣም እንቀበላለን ማለት ነው። ምክንያቱም የሃይማኖት መሰረት መስራት ማለት በዚህ በምድር ያነጽ ነው። ይህ የምድሩ አላፊ ነው፣ ግን በሰማይ ለመንግሥተ ሰማያት ለገነት የሚያበቃን የዛኛው ስለሆነ ወደ ወደ ላይ ነው ቦታችን ቦታችን ቦታችን። ይህ አይደለም፣ እየተደረገልን ነው ተደርጎልናል። ግን ገና ይህ ቦታ ገዳሙ ገና ብዙ ሰፊ ፕሮጀክት አስቧል። ያበና ትምህርት ቤትን ታስቧል። እየተደረገልን ይሄ ነው፣ ግን ይሄ ገና ሰፊ ሀሳብ ስላለ ለዛ ለዛ ነው። እስካሁን የተደረገልን ነው በሚለው በሚታየው ይሄ እግዚአብሔር ይስጠልን እኛ ያለፉ እናንተ ደግሞ በገንዘብ ስለረዳችሁ በጣም ነው የምናመሰግናችሁ። ከምንም ከምንም በላይ ነው የምናመሰግናችሁ። እግዚአብሔር ይስጠልን። መጽሐፈ ሲራክ እንዲህ ይላል፣ የሰው ምጽዋቱ ከእርሱ ጋር እንደ ማህተብ ነው። ምጽዋታችሁ ማህተብ የሚሆንላችሁ ምእመናን ሆይ በውጤቱ ደስ ይበላችሁ። ነገር ግን

ደስተኛ ሆናችሁ እንድትኖሩ ያድርግልን። እግዚአብሔር ፍቀድላችሁ። እግዚአብሔር ከእናንተ ጋር ይሁን አሜን። አንትተው በመነኑት ዳዋ ተንተርሰው በመረ ያሉ ሌትና ቀን ሳይሉ ይንበረከቃሉ ምሕረት እንዲቸር ምሕረት እንዲቸር ምሕረት እንዲቸር ለሰብ ልጆች ሁሉ ምሕረት እንዲቸር